አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም መጋቢት አራት በዚህች ቀን የከበሩ ፊቅጦር እና ዳኬዎስ ኤርሞ፣ ሌሎችም ብዙዎች ሰዎች ሴቶችና ወንዶች ደናግሎች በሰባትነት ሞቱ። እሊህም ቅዱሳን በታላቁ ቆስጠንጢኖስ እና በልጁ ዘመን መንግስት የጣዖታትን ቤቶች አፍርሰው ጣዖታትንም ሰብሮ አቃጥለው በቦታቸው ቤተክርስቲያናትን ሰርቶ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም በሌሎችም በብዙ ቅዱሳን ስም ታቦት ሰይሞ ነበረ። ከሃዲ ዮልዮስም በነገሰ ጊዜ የጣዖትን አምልኮ አቆመ። የጣዖታትንም ካህናቶች አከበራቸው። ብዙዎች ክርስቲያኖችንም አስገደለ። የሌ ቅዱሳን ዜናዎቸው አስቀድሞ በጣዖታት ቤቶች ላይ ያደረጉትን ጣዖታትን እንደሰበሩ ሁሉ ተሰማ። ይዘውም ጽኑ ስቃይ አሰቃያቸው። ብዙ ቀንም ሲሰቅሏቸውና ሲገርፏቸው ቆዳቸውንም በሾተል ሲሰነጥቁ ኖሮ፣ በኋላም ቸብቸቧቸውን በሰይፍ ቆረጡ። በመንግስተ ሰማያትም የሰማትነት አክሊልን ተቀበሉ። በረከታቸው ከኛ ጋር ለዘላለም ትኑር፣ አሜን። ዛ አቅረብ ቁማ ሌታ ዘክሬ ማለፍነት ተጸምዱ ዘልፈ ለላነብ ተወከብ ዘንሬቴ ጻፈ እንተለሴከ እግዚኦ ጸሪቃምሉ ተወከፈ ላቦ ብላን ዘተርፈ